በክብር ከፍ ከፍ ብለዋልና ለእግዚአብሔር እዘምራለሁ፣ ፈረሱንና ፈረሰኛውን በባህር ጣለ፣ ጉልበቴም ዝማሬም እግዚአብሔር ነው ብለው ለእግዚአብሔር አመሰገኑ ይላል።

ግንቦት ሰባት ነውና እና ስለ ወላዲተ አምላክ እንማራለን። መብርሃን ቅዱስ ኪዳነ ምሕረት ለእነ አባ ጊዮርጊስ ለእነ ቅዱስ ያሬድ ምስጢሩን የገለጠት ለእኛንም በሚገባን ቋንቋ ምስጢሩን ትገልጥልን ዘንድ የእሷን ቅዱስ ፈቃድ አይሆንልን ለይኩን። ነገር ግን መነሻ ከምናደርገውን ከመጽሐፍ ቅዱስ አንድ ጥቅስ አንስተን እሱን እያብራራን ስለ ወላዲት አምላክ እንማራለን ማለት ነው። በኦሪት ዘጸአት ምዕራፍ 13 ከ22 ላይ ያለው ጥቅስ እናያለን። ጥቅሱ እንዲህ ይላል፣ የደመና ዓምድ በቀን የእሳት ዓምድ በሌሊት ከሕዝብ ከቶ ፈቀቅ አላለም። የሚል ጥቅስ እንማራለን ማለት ነው። ይህንን ቃል የጻፉ ነቢዩ ቅዱስ ሙሴ ነው። ዘጸአት ማለት ጸአ ወይም ደግሞ በአማርኛ ሲተረጎም ደግሞ ወጣ ማለት ነው። ስለዚህ ዘጸአት ማለት መውጣት ማለት ነው። እነማን ናቸው የወጡ ካልን ደሞ አባቶቻችን ወደ ግብፅ ተሰደው ነበረ እና እነሱ ውድድ ያዕቆብ የሆኑ በእነ ያዕቆብ በዘመናቸው ረሃብ ተከሰ ነበርና ወደ ግብፅ ተሰደው ነበር። ልጆ አባታችን ቅዱስ ያዕቆብ ከነ ልጆቹ በረሃብ ወደ ግብፅ ተሰደደ ማለት ነው። እና ይህንን በተመለከተ ነው መጽሐፈ ኦሪ ዘጸአት የሚተርከውን ማለት ነው እንደተሰደዱና እንደወጡ ማለት ነው። ስለዚህ ከምንድን ነው የወጡት ካልን ደግሞ ከከባዱ ቀንበር። ከባድ የሚያደርገው ደግሞ ምንድን ነው ካልን ምንድን ነው የሚለው ኦሪት ዘጸአት ምዕራፍ አንድ ከቁጥር ስምንት ላይ ዮሴፍን የማያውቅ ንጉሥ ተነሳን የሚለው ዮሴፍ በነበረበት አባቶቻችን በክብር የነበሩበት ዮሴፍ ቢሰደድም እንኳን እነሱ የሚበሉትን የሚጠጡትን ያላጡ በክብር የነበሩበት ጊዜ ነው። ነገር ግን በጊዜ ከጊዜ በኋላ እነሱ ሲበዙ ሰብአ ቤተሰብ ሆነው ገብተው ነገር ግን ሲበዙ እስከ 600 ሺህ ሲሆኑ ዮሴፍን የማያውቅ ንጉስ ሲነሳ ቀናባቸው። እነዚህ ስደተኞች ሲበዙ እኛንም መንግስታችን፣ ሀገራችን ሊገለብጡብን ነው። ስለዚህ ጫና እናብዘባቸው ብሎ ጫና አበዝባቸው ማለት ነው። ያንን ንጉሱ ደግሞ ክፉ ብቻ አይደለም ቀናተኛ ነው። ለምን ይበዛል ብሎ የቀናባቸው ንጉስ ነው። ታዲያ ይህንን ቀንቶ ዝም አላላቸውም ፊቶምና ራምሴ የተባለ ትልልቅ ከተማ በትልቅ ያለ ምንም እረፍት እንዲሰሩ እነዚህ ከተሞች አሰራቸው ማለት ነው ታዲያ እነዚህ ሰዎች አምርረው ወደ እግዚአብሔር ጸለዩ ምክንያቱ ያንን የነበረባቸውን ቀንበር አልቻሉትም ከአቅማቸው በላይ ሆነ ስለዚህ ይሄ ብቻ አይደለም ያንን ንጉሱ ክፉ ጫናውን የሚያበዝላቸው ወንዶች እንኳን እንዳይወለዱ ሴቶች ብቻ ሴቶች ሴቶች ብቻ እየወለዱ እንዲያድጉና ከዛ በኋላ ትውልዳቸው ወደዛ ወደ አህዛብ እንዲቀየሩ ብሎ እቅዳቅዶ ለነዚህ የተሰደዱ ሰዎች የሚያዋልዱ ሴቶች ነበሯቸውና ነበራቸውና እነሱን ወንድ ከተወለደ እንድትገድሉት ሴት ከተወለደች ደግሞ ከተወለደች ተዋጣላቸው። ስለዚህ በዚህ መሀል ቅዱስ ሙሴ ህዝብን የሚያወጣ የተመረጠ አባት ነውና እነዚህ የሚያዋሉልን ቅዱስ ሙሴ የሚያዋሉትን የፊቱን ውበት አይተው ይህንንስ የፈጠረውን ይግደለው ብለው ሳይገድሉት ተውት ማለት ነው። እናቱም ሶስት ወር በቤቷ ሸሸገችው። ከዛ በኋላ ወደ ባህር ጣለችው። በእግዚአብሔር ታምርም አደገ ማለት ነው። ከዛ ቅዱስ ሙሴ ቅዱስ ሙሴ በፈርዖን ቤት የፈርዖን የልጅ ልጅ እንዳይባል ከህዝብ እግዚአብሔር መከራ መምረጥ መረጥ መቀበል መረጥ እንዳለው ቅዱስ ጳውሎስ በዕብራይን ምዕራፍ 11 ላይ ይህንኑ ቅዱስ ሙሴ ከነዚህ ከፈርዖን ጋር ከመኖር የተንዳላቀቀ በስጋው ኑሮ ከመኖር ከህዝበ እግዚአብሔር መከራ መቀበል መርጦ ወጣ ማለት ነው። ከህዝቡ ከዛ በኋላ ሁለት ግብፃዊና አንድ ግብፃዊና ከአንድ ደግሞ ወንድሙ ለሙሴ ወንድሙ ቤተሰቡ ከሆነ ሲጣሉ አየና፣ ለምንድን እንደዚህ የምታደርገው ብሎ ገደለው፣ በአሸዋብ ውስጥም ቀበረው። ከዛ በኋላ ሁለቱ ወንድማማቾች ሲጣሉ አየና፣ ለምንድን የምትጣሉ እናንተ ሲላቸው፣ አንተ ማነው በእኛ ላይ ፈራጅ አረገ? ትላንት ለግብፃዊ እንደገደልከው ለእኛንም ልትገለልነውን ሲሉት፣ እሱ ይህንን አውቆብኝ ነው ብሎ ከፈርዖን ሸሸ። ከፈርዖን ሸሽቶ ወደ ሚዲያም ወጣ ይላል ማለት ነው። ቅዱስ ሙሴ ታዲያ ከዛ በኋላ እነዚህ ህዝብ በጣም ጫና ስለበዛባቸው ወደ እግዚአብሔር ጮሁ ይላል። በኦሪት ዘጸአት ምዕራፍ ሁለት ከቁጥር 24 ላይ እንዲህ ይላል የእግዚአብሔርን እግዚአብሔርን ልቅሶቻቸውን የልቅሶቻቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ፣ ከያዕቆብ ያደረገውን ቃል ኪዳን አሰበ ይላል። ይሄ ቃል ኪዳን ምንድነው የሚለው ቅዱስ ያዕቆብ በኦሪት ዘፍጥረት ምዕራፍ 46 ላይ ከቁጥር 1 ጀምሮ እንደሚገኘው ያዕቆብ ሆይ አትፍራ፣ ወደ ግብፅ ሂድ፣ እኔም ከአንተ ጋር ነኝ። ለአባቶች የገባህላቸውን ቃል ኪዳን እፈጽምልሃለው። ታላቅ ሕዝብ አደርግሃለው። ከዛም አስወጣለሁ ብሎ ቃል ኪዳን ገብቶለት ነበርና ያንን ቃል ኪዳን አስቦ ለእነዚህ ሕዝብ እግዚአብሔር ጩኸታቸውን ሰማ ማለት ነው። ከዛ በኋላ ነቢይ ቅዱስ ሙሴና አስነስቶ ይህንን ሕዝብ ሊወጣ ነው፣ ሄደ ንገረው ብሎ ነገረው። ነቢዩ ቅዱስ ሙሴም ካህኑ አሮንም ሄደው ለህዝቡ ነገሩት። ከዛ በኋላ ሲነግሯቸው ግን አንድ ትእዛዝ ሰጧቸው ነበር። መናገር ብቻ ውጡ ብቻ ላላቸውም የሚያደርጉትን ትእዛዝ ሰጧቸው ነበር። ያን ትእዛዝ ምን ነበር? በግን አርደው እንዲበሉት ማለት ነው። በግን የሚበሉት ግን ስርዓት አለው። ይህንን በኦሪት ዘጸአት ምዕራፍ 12 ከቁጥር 11 ላይ እንዲህ ይላል፣ ወገባችሁን ታጠቁ፣ ጫማችሁን በእግራችሁ በትራችሁን በእጃችሁን አድርጋችሁ እንዲህ ብሉት፣ ፈጥናችሁም ተውሉት ትበለቷላችሁ የእግዚአብሔርን ፋሲካ ነው ብሎ ይናዛቸው። ይህንን በትራቸውን የሚይዙት ወገባቸው የሚታጠቁት ጫማቸውን የሚጫሙትን ይህንን ትእዛዝ ነው። በጉን ለመብላት ደግሞ ቀስ ብለው ሳይሆን ፈጥነው የሚበሉት ነው። ስለዚህ በጉን በልተው ተሰናዱ ማለት ነው። በጉን ለመብላት ተሰናዱ እንደገና ደግሞ በሉት። በልተው ደግሞ ያንን ደሙን የቤቱን መቃና ጎበኑን ቀቡት። ሲቀቡት በሌሊት የግብፅ በኩር ሁሉ ሲመታ የእነሱን ግን ምንም አልሆን በክራቸው አልመቱም። እንደገና ደግሞ ለማውጣት ተነሱ። ከዛ ሲነሱ ግን በመጀመሪያ ላይ ደመናም ደመናም ነበረ እንዳልነው ጥቅሱ ላይ እንደነገርነው የደመና ዓምድ በቀን የእሳት ዓምድ በሌሊት ከሕዝቡ ከቶ ፈቀቅ አላለም። እነሱ ይመራቸው ነበር ማለት ነው። ስለዚህ አንደኛ የምናየው ደመናውን መንገድ ሲመራቸው እናያለን ማለት ነው። ደመናውን በፊታቸው ይሄዳል በኋላቸውም እንዲሁም ደግሞ በቀኝና በግራ በላይና በታች ሰባተኛው ደግሞ የሶስት ቀን መንገድ ሄዶ መንገዱን እያስተካከለ ይቀድምላቸው ነበር ማለት ነው በዚህ ደመና እየተመሩ ባህሩ ላይ ባህሪ ኤርትራ ድረስ ደረሱ ማለት ነው ከዛ እዛ ሲደርሱ ያንን ደመና እንዲህ አደረገ ማለት ነው በዘ ሰአት መራፍ 14 ቁጽ 19 ላይ ይላል፣ በእስራኤል ሰራዊት ፊት ይሄድ የነበረውን የእግዚአብሔርን መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውን አምድ ከፊት ፈቀቅ ብሎ በኋላቸው ቆመ ይላል። ያንን ይመራቸው የነበረ መልአክ እግዚአብሔር ቅዱስ ሚካኤልና እንዲሁም ደመናውን ከፊታቸው ወደኋላቸው ሄደ ቆመ ማለት ነው። ስለዚህ በኋላቸው እየመጡ ግብጻውያን እነዚህ ሰዎች ምን ሆነን ነው የለቀቅ ያገለግሉን ዘንድ እንመልሳቸው ብለው ስለመጡ በፊታቸው ባህር ኤርትራ ተደቀነባቸው፣ በኋላ ደግሞ ግብጻውያን መጡ። ስለዚህ ደመና በፊት የነበረውን በኋላቸው ላይ ቆመው ማለት ነው፣ ሊያጽናናቸው አይዛችሁ ሲላቸው፣ ከዛ በኋላ ባህሩ ተሻገሩት ማለት ነው። ባህሩ ሲሻገሩት ግን ታዲያ ምን አሉ? ከመሻገራቸው በፊት እኛ እንዲህ እንድንሞት ፈቅደህ ነው ወይ? እኛ እኮ ገና ከግብፅ ሳንወጣ ነግረንህ ነበር። ስለዚህ በግብፅ እንኳን መቃብራችን እንዳንቀበር በኮንትን እንጠፋ ዘንድ እንዲህ ያደረከን ብለው ለሙሴ አጉረመረሙለት ይላል። ነገር ግን ቅዱስ ሙሴ ደግሞ አይዛችሁ፣ እነዚህ አሁን የምታያቸውን ግብፃውያንን ለዘለዓለም አታያቸውም፣ ሬሶቻቸው በአይናችሁ ታያላችሁ ብሎ አጽናናቸው። ነገር ግን ቅዱስ ሙሴ ለህዝቡ እንዲህ ብለው እያጽናና፣ በልቡ ግን እግዚአብሔር፣ ወይ ይህንን ህዝብ ላላወጣው ነው ወይ ያዘዝከኝ ላትፈጽምለት ነው ወይ ብሎ ጸሎት አደረገ። ከዛ በኋላ ቅዱስ እግዚአብሔር የልቡን ጸሎት ሰምቶ፣ ሙሴ ሙሴ ለምንድነው የምትጮህብኝ? አለው። በትርህን ወደ ባህሩ ምታውና ይከፈላል አለው። ከዛ በኋላ ባህሩን ተከፈለ። ሲከፈል እንዲህ ይላል በኦሪት ዘጸአት ምዕራፍ 14 ከ21 እስከ 24 ላይ ያለውን ውሃውን በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። እግዚአብሔርን በእሳትና በደመና ሆኖ የግብፃውያንን ሰራዊት ተመለከተ። ባህር ተከፈለ፣ ባህሩን ተከፈለ። እነሱ ባህሩን አለፉት። ግብፃውያን ደግሞ በዛ ላይ ሰጠሙ፣ ጠፉ ማለት ነው፣ ለዘለዓለም ማለት ነው። ከዛ በኋላ ባህሩን ሲሻገሩት እንዲህ ብለው ዘመሩለት ለእግዚአብሔር። በኦሪት ዘጸአት ምዕራፍ ምዕራፍ 15 ከአንድ ላይ እንዲህ ይላል፤ ሙሴና ሕዝቡ የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ፤ በክብር ከፍ ከፍ ብለዋልና ለእግዚአብሔር እዘምራለሁ፣ ፈረሱንና ፈረሰኛውን በባህር ጣለ። ጉልቤቴም ዝማሬም እግዚአብሔር ነው ብለው ለእግዚአብሔር አመሰገኑ ይላል። ሶስተኛ የምናየው ደግሞ ያንን ደመና ደመና ሆኖ ብቻ አልቀረም፣ መናም ያወርድላቸው ነበር ሲርባቸው፣ መናም ያወርድላቸው ነበር። ህዝቡ ሲሻገሩ በሲን የሚባል ምድረ በዳ ቆሙ። ሲቆሙ ያንን ከግብፅ ይዘውት የመጡን ምግብ አለቀባቸው። ሲያልቅባቸው እንዲሁ አሁን ደግሞ በረሃብ ልንሞት ነው ወይ ብለው ለሙሴ ጠየቁት። ሙሴም አይዛችሁ እግዚአብሔር የምትበሉትን ይሰጣችኋል ብሎ ነገራቸው። ቃሉ እንዲህ ይላል በኦሪት ዘጸአት ምዕራፍ 16 ከቁጥር 10 እስከ 15 ላይ እንዲህ ይላል፣ እንዲህም ሆነ አሮን ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ፣ እነሆም የእግዚአብሔር ክብር በደመናው ታየ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው አለ። ስለዚህ እግዚአብሔር በደመና ክብሩ ተገለጠ ነው ያለውና ያንን ደመና መና ማወረድላቸው ማለት ነው። የእግዚአብሔር ክብር በደመናው ተገለጠ ከደመናው ደግሞ መናውን ወረድላቸው ማለት ነው። ከዛ ያንን ያንን መናው እየበሉ ጉዛቸውን ቀጠሉ ማለት ነው። ታዲያ ይህንን ደመና ደግሞ ለተወሰነ ጊዜ ብቻ አይደለም ለአርባ ሁለት ዓመት ሙሉ የሚያስፈልጋቸውን ሁሉ እያሟላ ከእነሱ ጋር ቆየ ማለት ነው። ለአርባ ሁለት ዓመት ነገር ግን መጽሐፍ ቅዱስ ላይ አሁን ተቀምጦ ያለው በኦሪት ዘጸአት ላይ ያለው ምዕራፍ 16 ያሁን እንደም ያለው ማለት ነው። ለ40 ዓመት ሙሉ ከእነሱ ጋር አልተለየም። ደመናውን ነው የሚለው፣ ያንን መና ማለት ነው። በትርጓሜ ራእየ ዮሐንስ ምዕራፍ 12 ከቁጥር 6 ላይ ያለው ስለ ድንግል ማርያም የተሰደደችውን ሲገልጽ ለ3 ዓመት ከ6 ወር 42 ወር ነው፣ 3 ዓመት ከ6 ወር ማለት ነው። ታዲያ ይህንን ሲተረጉመውን ራእየ ዮሐንስን አባቶቻችን በግብፅ የቆዩት ወይም ደሞ ከግብፅ ሲቆይ እስከ ምድር ድርስ እስከ ምድረ ርስት ድረስ አርባ ሁለት ዓመት ቆዩ ይላል። ስለዚህ አርባ ሁለት ዓመት ቆይተው ምድረ ርስት ገቡ ማለት አርባ ሁለት ዓመት ተነስተው እስከሚገቡ ድረስ አርባ ሁለት ዓመት ፈጀባቸው ማለት ነው። ያንን ያንን ደመናውን የሚያስፈልጋቸውን እያሟላ ይከተላቸው ያግዛቸውም ነበር ማለት ነው። ታዲያ ይህንን ሁሉ ምሳሌ የድንግል ማርያምን ክብር ለማየት ነው። አባ ጊዮርጊስ ስለ ድንግል ማርያም ሲያመሰግን ምን አለ? እነሆ ወይከውን እበ የኪሩቤል ወሱራፌል አለ። የሰማይ ሰማያትና እንዲሁም የኪሩቤልና የስራፌል ክብር እንደ አንቺ እንደ አንዲት ፀጉርስሽ ርስሽ ራስሽ እንኳን አይሆንም። እንዲሁም ደግሞ በምድር ያሉ የቅዱሳን ሁሉ፣ የቅዱሳን ነገስታት፣ የቅዱሳን ጻድቃንም ቢሆኑም እንደ አንዲት የእግርስን ጫማ እንኳን አይሆንም። የቅዱሳን መላእክት ክብር አሰብኩ። የቅዱሳን መላእክት እንዲሁም ደግሞ የቅዱሳን ጻድቃን ሁሉ አሰብኩ፣ የአዳም የአቤል እያለ የሁሉ ጻድቃን እያሰበ የዘረዘረ መጣ። እስካሁን እስከ ቅዱሳን ሁሉ በዘመኑ እስከነበሩ ቅዱሳን ሁሉ አሰብኩ። ነገር ግን አንቺ ከተሰጠች ጸጋ አይደርስም የነዚህ ሁሉ ጻድቃን አለ። ታዲያ ይህንን ለምንድን ነው ያመጣሁት? ይህንን ሁሉ የአባቶቻችን ስደት ያየነውን ሁሉ የድንግል ማርያምን ክብር ለማየት ነው። ስለዚህ ይህ ሁሉ ምሳሌ ነበር። ይህንን ምሳሌውን የምናገኘው ታዲያ ምሳሌ እንደነበር ያንኑ አማናዊ ደግሞ ድንግል ማርያም መሆኗን በብስራተ ዮሐንስ ምዕራፍ 6 ከ58 ላይ እንዲህ ይላል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይኖራል አለ መድኃኒ ዓለም። በብስራተ ዮሐንስ ምዕራፍ 6 ላይ እንደገለጸው ለአምስት ሺህ የሚሆን ህዝብ እንጀራን አበርክቶ አምስት እንጀራና ሁለት አሳ አበርክቶ ምግባቸው ነበር። ስለዚህ ይህንን የሚሰጣችሁ ለስጋችሁ ብቻ ነው አማናዊ ስጋዬና ደሜን ግን ብሉ ሲላቸው፣ እንዴ አንተ የምናውቀው የዮሴፍ ልጅ ነው እኮ እንዴት ብለው ወደኋላ ተመለሱ። መድኃኒተ ዓለምን ከመከተል ወደኋላ ተመለሱ። ለምን? ልክ እንደ ኒቆዲሞስ የሰው ልጅ ዳግም ካልተወለደ በሕይወት ሊኖር ዘንድ አይችልም ሲላቸው፣ እንዴ እንዴት ሰው ደግሞ ይወለዳል ብለው እንደ ኒቆዲሞስ ሊጠይቁ ይገባቸው ነበር። እነሱ ግን እንዴት ብለው ወደ ኋላ ተመለሱ። ታዲያ ይህንን ምሳሌ ምንድን ነው መና ያዘነመ ያዘነች በዛ የነበረች የድንግል ማርያም ምሳሌ ነው። አማናዊ መና ደግሞ መድኃኒ ዓለምና ቅዱስ ክቡር ስጋ ወደሙ ነው። ታዲያ ይህንን ቅዱሳን ሊቃውንት ደመናዋ ድንግል ማርያም መሆኗ፣ መናው ደግሞ መድኃኒ ዓለም መሆኑ ቅዱስ ያሬድ በድጓ ላይ እንዲህ ይላል፤ አይ ይኢቲ ዛቲ ቀሊል ደመና እንተ ትጸውር መና ማርያም ይኢቲ ንጽሕት በድንግልና አልባቲ ሙስና ይላል። ይህ ሲተረጎም መናን የያዘች እቺ ቀላል ደመና ማናት? ይህችስ፣ ምንም እንከን ነውር የሌለባት ድንግል ማርያም ናት፣ ይላል ቅዱስ ያሬድ ማለት ነው። አባ ጊዮርጊስም እቺ በአርጋኖን ላይ እንዲህ ይላታል፣ ደመናሰ ቀሊል አንቲ ክመ ቅዱስ ድንግል ማርያም። ደመና ቀላል የተባለችውስ አንቺ ነሽ። ነገና ደግሞ ይቀጥላል፣ አንቲ ቱ ደመና ዘአዝነም ጊዜ ርደተ ሀቡ አለል ለአባቶቻችን በስደት ጊዜ መናውን ያወረድሽ አንቺ ነሽ ይላታል ማለት ነው ስለዚህ ያች ደመና ድንግል ማርያም ናት ማለት ነው ሁለተኛ ደግሞ ህዝቡ በጉን የበሉት በደንብ ታጥቀው ነው ወገባቸው ስለዚህ እኛን ደግሞ ክቡር ሥጋው ደሙ የምንበላውን በድንግል ማርያም አግጤን እሷንን እያመሰገንን ወደ ልጅሽ ያቅርብን እያለን ነው ወደ እሷ የምንቀርቦ ይህንን ሲገልጽ አባ ጊዮርጊስ በሆተ ብርሃን ላይ እንዲህ ይላል ሆተ ብርሃን ዘሶኒ ማለት ነው ወቀጸላ ሃይማኖት ለርእስነ ይላል የራሳችን ቀጸላ የራሳችን አክሊላችን አንችነሽ ይላታል። ይቀጥላል ቃማ ወርቅ ለክሳደን ለክሳድነ ላንገታችን ጌጣችን በአንገታችን የሚጠልቅ ወርቅ አለ አይደል? ያንን ወርቃችን አንችነሽ ይላል። ወአንገ ወርቅ ለአዛኒነ በጌጣችን የምናደርገው የእዝናችን ደግሞ ጌጣችን አንቺ ነሽ ይላል። ወኩለ ወኩለ ናጊብ ለአየንትነ ይላል ባይናችን የምናጌጥበት አለ አይደል? አይናችን የምናጌጠው ያንን ኩላችን ደግሞ አንቺ ነሽ ውበታችን ነሽ ይሏታል ማለት ነው። ይቀጥላሉ ወህለተ ወርቅ ለአጻብ እነ ይላል። በእጃችን የምናጠልቀው የወርቅ ቀለቤታችን ደግሞ አንቺ ነሽ ይላታል። ወአሳ እነ መድኃኒት ለእገሪ ነ ይላታል። ለእግራችን የእግራችን ደግሞ የመዳን ጫማችን ደግሞ አንቺ ነሽ ይላታል። እንደገና ደግሞ ይቀጥላል። ወልብሰ ምካ ለእርቃኒ ነ ራቆታችን ደግሞ አንሆንም አንቺ ልብሳችን ነሽ ይላታል። መሰወ ወርቅ እንተመና ለረሃብ ነ ለረሃባችን ደግሞ አንቺ ማናችን ነሽ አንቺ ምግባችን ነሽ ይሏታል። ይህንን እንደ ልብሳችን ብቻ አይደለም ለረሃባችን እንኳን ምግባችን ነሽ ብሎ አባ ጊዮርጊስ ድንግል ማርያምን ያመሰግናል ያመሰግናታል። ታዲያ ደመናው ደግሞ ለአርባ ሁለት ዓመት መርቶ ምድረ ርስ እንዳወረሳቸው ድንግል ማርያም ደግሞ ለህዝቡ ሁሉ መርታ መንግስተ ሰማያት ታደርሰናል ታስገባናለችና፣ ማለት ነው። በታምረ ማርያም ላይ ማርያም ቢሂል መሪ ለመንግስተ ሰማያት ነው። ማርያም ማለት መንግስተ ሰማያት መርታ የምታስገባ ማለት ነው። አንድም ደግሞ አበው ልክ ቅድም እንዳየ ነው። አርባ ሁለት ዓመት ቆይቶ ምድረርስ እንደገቡ ድንግል ማርያም ደግሞ ከልጇ ልክ በመልእክት እንደተነገረን መድኃኔ ዓለም በዚህ በስጋዊው ዘመን 42 ዓመት ቆይቶ ነው ስለኛ ሞቶ ተነስቶ ወደ ሰማይ ያረገው ማለት ነው። ድንግል ማርያም ደግሞ ከልጇ አርባ ሁለት ዓመት ተንከራትታ ልጇም ደግሞ ቅዱስ ክቡር ስጋው ደም የሰጠን በ42 ዓመቱ ነው ማለት ነው። አባ ኤፍሬም ደግሞ በውዳሴ ማርያም ላይ እንዲህ ይላታል አንቺ ዘብ አማን ደምና እንታ አስተራከ እንታ አስተራይ ኪማዝና ይላታል አንቺ የእውነት ደመና ዝናብን የምትሰጪ ደመና ነሽ ይሏታል ማለት ስለዚህ ያቺ ደመና ድንግል ማርያም ናት ማለት ነው የምናው ጣም ደግሞ በጣም ጾም ነው ነበር ያንን መግብ አንዳንዶቹ ልክ አሁን የምንፈልገው የተለያየ ምግብ አለ አይደል አንዳንዱ ሰው እኔ ዶሮን የምፈልገው አንዳንዱ ደግሞ እኔ ደግሞ ሽሮን የምፈልገው ብለን የምንፈልገው ምግብ አለ ታዲያ ያንን ምግብ እንዴት እንደነበረ ጠዩ ሰለሞን ሲገልጽ ያንን መና ማለት ነው። በመጽሐፈ ጥበብ ምዕራፍ 16 ከ21 እንዲህ ይላል፣ ከመናው የሚበላው ሰው ጣዕሙ ይዛወር ነበር፣ ከምግባቸውም ከምግባቸውም ወገን ያሰቡትም የወደዱትም ለመፈጸም ያገለግላቸው ነበር ይላል። ይህንን ምግብ ሲበሉት ከሰማይ ወርላቸው መናውን እንደሚፈልጉት ጣዕም ይሆንላቸው ነበር ማለት ነው። ታዲያ ያን አመናዊ ምግብ በልተው ቅዱሳን ደግሞ ቅዱስ የሆነ ነገር አፍርተዋል። ይህንን ምሳሌ የሚሆነን አባ ዮሐንስ አጼር እና አባ ሙሴ ጸሊም አንድ ታሪክ ፈጽመዋል። አባ ሙሴ ጸሊም ለሰማዕትነት ሲዘጋጁ እነዚህ ለአባ ሙሴ ጸሊም የሚገላቸውን ባርባራውያን ሲመጡ፣ አባ ዮሐንስ አጼር ደግሞ እኔስ አባቴ ሆይ አሁን ስሊሄድ ነው ብለው ከነዚህ ከሰማዕትነት ሊሄዱ ዋሉ ማለት ነው። እንዴ አባቴ ሆይ እርሱ ከሞት ይፈራሉ ወይ? ብለው አባ ሙሴ ጸሊም ለአባ ሙሴ አጭር ጠይቋቸዋል። እኔ በእውነት ሞትን እንዳልፈራሁ እግዚአብሔር ያውቃል። ነገር ግን በእኔ ምክንያት እነዚህ ወደ ኃጢአት እንዳይገቡ እኔ ከነዚህ ከዚህ ይሄዳለሁ ብለው አባ ሙሴ አባ ይቅርታ፣ አባ ዮሐንስ ከዛ ሄዱ ማለት ነው። አባ ሙሴ ጸሊም ግን ሰማዕትነት ተቀበሉ። አባ ሰማ አባ ሙሴ ጸሊም። ታዲያ እነሱ ኃጢአት የሆናቸው ዘንድ ፈቅደዋል ወይ ማለት ነው? አይደለም፣ እሳቸው በትንቢት ነበራቸው አቡነ መቃሪስ አይተው ነበር። ወደ እነዚህ ቅዱሳን እና አባ ሙሴ ጸሊም ያሉ የተገኙባቸው ቅዱሳን ለአባ መቃርስ ሲሄደው ነበር ከመካከላችሁ አንዱ በሴፍ ይጠፋል ብለው ትንቢት ተናግረው ነበር። ከነዚህ እኔኔ በሴፍ የምጠፋው ብለው አባ ሙሴ ጸሊም ያንን አባ ሙሴ አባ መቃርስ ሲያዩትን ራዕይ ተርጉመውት ነበር ለራሳቸው። ስለዚህ ያንኑ እኔኔ ብለው ሰማዕት ሆን ማለት ነው ይህንን አባ ሙሴ ጸሊም የሰማዕትነት ፍሬ የፈሩበትን አማናዊ መና የመድኃኒዓለም ሥጋ ወደሙን በልተው አባ ዮሐንስ ሐጺር ደግሞ ያንን የፍቅር መና በልተው ከዛ ከሞት ከነዚህ ሰማዕትነት እነዚህ ኃጢያት ነው ይሆኑባቸው ብለው ሸሹ ማለት ነው። ታዲያ ይሄ ብቻ አይደለም። አቡነ እንድርያስ የተባለ ኢትዮጵያዊ ኮከብ ደግሞ ደቀ መዛሙርቶቻቸው የሚበሉትና አጥተው ነበር። አባታችን ወይ በዚህ ገዳም ሆይ በርሃብ ልንሞት ነው ወይ ወደ ዓለም እንመለስ ብለው ሲጠይቋቸው ልጆች ሆይ ታገሱ፣ የእግዚአብሔርን ድንቅ ስራ እስከምታይ ድረስ ጠብቁ አላቸው። እሳቸው ግን በጣም ራባቸውና ወደ ከገዳማቸው ወደ ወደ ከተማ ገቡ። ከዛ ሲለምኑ ወደዛ ወደ ገቡበት ቤት ምን ትላቸዋለች ሚስታቸው ለዛ ለባለ ባለቤታቸው በእንተ እግዚአብሔር ውለው ሲለምኑ የአቡነ እንድሪያስ ልጆች ናቸው ብለው ይጠይቃታል። ታዲያ አቡነ እንድሪያስ ከሳቸው ጋሉ ወይ ስትላቸው አቡነ እንድሪያስስ የለም። እንግዲያስ አቡነ እንድሪያስ ከሌለ ምበላውን አልሰጣቸውም ማለች ከዛ በኋላ አቡነ እንድሪያስ በመንፈስ ቅዱስ አወቁና ጌታዬ ሆይ እነዚህ ሰዎች በአለም ባህር እንዳይሰጡ እባክን መልስልኝ ብለው ጸሎት ጸለዩ ከዛ እነዚህ ሰዎች ምንም ሳይበሉ ወደ ገዳማቸው ተመለሱ ከዛ በኋላ የውሃውን ጋን ነበራቸው ጋኑን ውሃውን ሙሉ አላቸው ከዛ አቡነ እንድርያስ ጸለዩበት ውሃውን ልክ በቃና ዘገሊላ እንደነበረውን ውሃውን ውሃውን ወደ ወይን ተለወጠ ልክ እዛ የነበረው አሳላፊውን ውሃ ወይንን መድኃኒ ዓለም የቀየረውን እንዳደነቀ እነሱም ያንን አሁነ እንድርያስ ከውሃ ወደ ወይን የቀየሩትን አደነቀ ነው የሚለው ወሰ በጣሙ አንከሩ ነው የሚለው አደነቁ ነው የሚለው። ከዛ ላይ ብቻ አላበቃም። የሚበላው ደግሞ ከሰማይ ሶስት እንደ ምንድን ነው የሚባለው በትግርኛ ኩምራ ይባላል። የሆነ እንደዚህ የበዛ ማለት ነው። በአጭሩ በሶስት እንደዚህ ብዙ የሆነ ምግብ ወር ስንዴ ከሰማይ ወረደላቸው። ከዛ በኋላ ታዲያ አቡነ እንድርያስ ለልጆቻቸው ምን ይላቸዋል? ከዚህን ስንዴ መስፈሪያ ሰጧቸው። ከዚህ መስፈሪያ እንዳታበዙ፣ ከዚህ መስፈሪያ ደግሞ እንዳትቀንሱ። በዚህ ካደረጋቸው ይህንን ይሄንን እግዚአብሔር የሰጣችሁን በረከት አታገኙትም አላቸው። ከዛ በኋላ ሰባት አመት ሙሉ ያንን ስንዴ እየበሉ ቆዩ። ከዛ በኋላ እንዴ እግዚአብሔር የሰጠን መስፈርት ከሰባት አመት በኋላ እግዚአብሔር የሰጠን እንዴት እንሰፍረዋለን ብለው ከዛ አብዝተው መውሰድ ጀመሩ። ከዛኋላ ያንን ምግብ እስከ ሰባት ዓመት ቆየ። እንደገና 14 ዓመት ሆነ ማለት ነው። ከዛኋላ አለቀ ማለት ነው። ይህንን የሆነበት ምክንያት ግን በተሰጣቸውን ትእዛዝ ስላልሄዱ እንጂ እስካሁን ለምልክት አለ። አሁን እንደሪያስ ምናልባት የምታውቁ ከሆነ በኤርትራ ውስጥ ድዋራ የሚባል ገዳም አሁን እንደሪያስ ሰፋ የሚባል እዛ ላይ አለ ማለት ነው። ስለዚህ ለምልክት እስካሁን ድረስ አለ ማለት ነው። ይህንን መና ያወረደውትን አሁን እንደሪያስ የድንግል ማርያምን ደመናዋን ተቀብለው፣ የእሷን እናትነት ተቀብለው የመዳን ዓለምን መናውን ቅዱስ ስጋውን ክቡር ደሙን በልተው ነው ይህንን ያደረጉት ማለት ነው። መጨረሻ የምናየው ደግሞ እነዚህ መድኃኔ ዓለም የሚነግራቸውን ያለው በብስራተ ዮሐንስ ምዕራፍ ስድስት ያሉ ምግብ አበርክቶ ያበላቸውን ብሉ ሲላቸው እምቢ ብለው ወደኋላ ተመልሰዋል። ስለዚህ ታዲያ መድኃኔ ዓለምን ይላቸዋል አስራ ሁለቱ ሐዋርያት በምዕራፍ ስድስት ከቅር 67 ላይ መድህንም ለአስራ ሁለቱ እንዲህ አላቸው፣ እናንተ ደግሞ ልትሄዱ ትወዳላችሁን አላቸው። ስሞን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ እኛስ እግዚ የህያው የእግዚአብሔር ልጅ እንደሆነ አምነናል አውቀናልም ብሎ መለሰለት ይላል። አንተ ከአንተ ወዴት እንሄዳለን? አንተ የዘላለም ሕይወት አለ አምነናልም አውቀናልም ብለው እነሱ አልተመለሱም። ቅዱሳን ሐዋርያትና ሰብአ ሁለቱ አርድእት ማለት ነው። ሌሎች ግን ስጋው ምግብ የሚፈልጉ ስለነበር ይህንን የሚያስጨንቅ ነገር ነው ማንስ ሊሰማው ይችላል፣ ብለው ከመድኃኒዓለም ፈቀቅ ብለው ተመለሱ ማለት ነው። ታዲያ ከዚህ ምንድን የምንማረው ከዚህ ጥቅስ ካልን ደግሞ እኛንም አማናዊት ደመና ድንግል ማርያምን ይዘን መጽናት ይጠብቅብናል ማለት ነው። ምክንያቱ ከአማናዊት ደመና ከድንግል ማርያም ከወጣን፣ እንግዲህ ደመና ካለ ፀሐይ የለም ማለት ነው። ስለዚህ የዓለምን ፀሐዩን ይጋረዳል ማለት ነው። ስለዚህ ፀሐይ ከመታን በድርቅ እንሞታለን በኃጢአት እንጠፋለን ማለት። ስለዚህ አማናዊት ደመና ይዘን በእሷን ተጠለን በቃል ኪዳኗን አምነን እንድንጸና ይጠበቅብናል ማለት ነው። ስለዚህ በዚህ ፀንተን እንድኖር የቅዱሳን አምላክ ይርዳን። በመጨረሻ ላይ የምናየው ደግሞ መናው የወረደው ከግብፅ ይዘውት የመጡ ምግባቸው ሲያልቅ ነው ብለን እንዳየነው እኛንም ደግሞ ከፈሮን አስተሳሰብ ወጥተን እግዚአብሔር በሚፈልገውን አስተሳሰብ እንድኖርት መንፈሳዊ አስተሳሰብ እያሰብን እንድኖር ሁለተኛው ደግሞ አሁን የኢትዮጵያ አቆጣጠር ተብሎ ያለው ምንድን ነው? የግብፅ አቆጣጠር ነው አይደል? ከዛ ወጠን በኢትዮጵያ አቆጣጠር በነቢ ቅዱስ የኖክ ዘመን አቆጣጠር ቆጥረን ከድንግል ማርያምና ከእግዚአብሔር ታርቀን መናውን የበላን ለዘር ዓለም እንድኖር የቅዱሳን አምላክ ይርዳን። ለይኩም ባለፈ ደግሞ በትንሣኤ ዕለት እንደተማማር ነው አንድ ታሪክ ጠቅሼ ነበርእና በስህተት የአንድ አባት ታሪክ ታሪኩን የእሱ ስም ሳይሆን የሌላ ስም ጠቅሼ ነበር ስለሚመሳሰል ማለት ነው። ስለዚህ እሱን ላርመው ነው። ስለሞት ሲናገር ቅዱስ አውጎስጢኖስ ብየው ነበር እና ቅዱስ አውጎስጢኖስ ሳይሆን ያንኑ ያደረገው ቅዱስ አግናጢዎስ ነው። ቅዱስ አግናጢዎስ ማንነው ካልን ደግሞ ምናልባት ስብኮትን ከሰማችሁት የቅዱስ ዮሐንስ ብስራታዊ ደቀ መዝሙር የነበረ ነው። ያንን ቅዱስ አውጎስጢኖስ ሳይሆን ቅዱስ አግናጢዎስ ነው። ታዲያ ይህን እንደዚህ የመሳሰል ስህተት እንዳናደርግ በትምህርት ያለነውን ሁላችንም በሕይወታችን ይሁን። ቅዱስ ጳውሎስ በኤፌሶን ምዕራፍ 6 ከቁጥር 19 እንዲህ ይላል፣ ደግሞም የብስራት ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ አለ። ስለዚህ እናንተም ስለ እኛ እንድትጸልዩ የቅዱሳን አምላክ መልካም የሆነውን የብስራትን ምስጢር እንዲገልጥን ስለ እኛ እንድትጸልዩ በዚህም ማጸናለው እንዲሁም ደግሞ በዚህም ደግሞ እንድታርሙት ማለት ነው። የዛሬውን ትምህርት ይህንን ይመስላል። የቅዱሳን አምላክ ያስተማረን ስለገስጽን ስሙ ለዘላለም የተመሰገነ ይሁን። ጥቅስን የተነሳንበትን ኦሪት ዘጸአት ምዕራፍ 13 ከ22 የደመና ዓምድ በቀን የእሳት ዓምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም የሚል ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይተአኮቶ ይሴባ ስሙ ለእግዚአብሔር አምላክነ